ኢትዮጵያ ሀገራችን ናት። የተወሱ ሀገር አይደለችም። የኛ ሀገር ናት። የልጆቻችን ሀገር ናት። የአባቶቻችን ሀገር ናት። እኛ ኦነር ነን። እንደ ባለቤት እንደ ራስ ዕቃ መጠበቅ አለብን። ሰው ስልኩ እንኳን ሲወድቅበት የሚንቀጠቀጥ ሰው ኢትዮጵያን የምታገል ውድ ነገር ስትጎዳ ስትበደል ስትፈርስ ቆሞ ማየት ከባድ ነው። ሀገር አትጠካም። ሀገር ብርቅ ናት። ሀገር ውድ ናት። ሀገር ግን የሁሉም ናት። ኢትዮጵያ ሀገራችን ናት። የተወሱ ሀገር አደለችም። የእኛ ሀገር ናት። የልጆቻችን ሀገር ናት። የአባቶቻችን ሀገር ናት። እኛ ኦውነር ነን። እንደ ባለቤት እንደ ራስ ዕቃ መጠበቅ አለብን። ሰው ስልኩ እንኳን ሲወድቅበት የሚንቀጠቀጥ ሰው ኢትዮጵያን የምታከል ውድ ነገር ስትጎዳ ስትበደል ስትፈርስ ቆሞ ማየት ከባድ ነው። ሀገር አትተካም። ሀገር ብርቅ ናት። ሀገር ውድ ናት። ሀገር ግን የሁሉም ናት። ኢትዮጵያ ሀገራችን ናት። የተወሱ ሀገር አይደለችም። የኛ ሀገር ናት። የልጆቻችን ሀገር ናት። የአባቶቻችን ሀገር ናት። እኛ ኦውነር ነን። እንደ ባለቤት እንደ ራስ ዕቃ መጠበቅ አለብን። ሰው ስልኩ እንኳን ሲወድቅበት የሚንቀጠቀጥ ሰው ኢትዮጵያን የምታከል ውድ ነገር ስትጎዳ፣ ስትበደል፣ ስትፈርስ ቆሞ ማየት ከባድ ነው። ሀገር አትተካም። ሀገር ብርቅ ናት። ሀገር ውድ ናት። ሀገር ግን የሁሉም ናት። ኢትዮጵያ ሀገራችን ናት። የተወሱ ሀገር አይደለችም። የኛ ሀገር ናት። የልጆቻችን ሀገር ናት። የአባቶቻችን ሀገር ናት። እኛ ኦነር ነን። እንደ ባለቤት እንደ ራስ ዕቃ መጠበቅ አለብን። ሰው ስልኩ እንኳን ሲወድቅበት የሚንቀጠቀጥ ሰው ኢትዮጵያን የምታገል ውድ ነገር ስትጎዳ ስትበደል ስትፈርስ ቆሞ ማየት ከባድ ነው። ሀገር አትተካም። ሀገር ብርቅ ናት። ሀገር ውድ ናት። ሀገር ግን የሁሉም ናት።